እራሱ ደስ ይለኛል። በቃ ብሬያችሁ ባሳልፍ ጊዜያቶቹ ባሳልፍ በጣም ደስ ይለኛል። ግን በቃ ውስጥ ያዘነበት ነገርም አለ። ያዘንክበት ነገር ምንድን ነው? እስከ ዛሬ ድረስ ታግሼያለሁ። አብረን እንሄዳለን የአንተን ካደረገን በኋላ ዛሬ ደርሰን አልሄድም አለ። ምን ማለት ነው? አንተ ጓደኛ ምንም ሁሉ ነገር እኔ ትሮ አየ የራስ ስሜት ነው ምታስቀድ አረንደን በቃ ዛሬ ደርሶ ቀን ደርሶ እንደዚህ አይነት ማለት የለብህም። ምክንያት ማሪቆሽ እኔ በጣም አልነዶኛል። ልምርህን ነው የምላችሁ በበረራ ቀን እንዴት እንደዚህ አይነት ነገር ታደርጋለህ? አንደኛም ይዜ አንተነህ እንኳን ላብሪሽ አይደለም ይህንን ሀሳብ ምን ሲል እንዳመጣው። የዩቱብ ድምቀቶች ሁላችሁም በዚህ ኮሜንት ቦክስ ውስጥ እየገባችሁ በሰላም ግቡ። መቼም አትሄድም ሰብስክራይባችን ገፋ ገፋ አድርጎት ላ ሰላም ሰላም ሰላም ሰላም ሰላም። ውድና የተከበራችሁ የአቢቲው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እሰይ እሰይ እሰይ! አሁንም ከዚህ የበለጠ ደህና ደህና ደህና እንድትሆኑልኝ እፈልጋለሁ። እኔ በጣም ደህና ነኝ። በዚህን ሁለት ቀን ትንሽ ጠፍቻለሁ። ትናንትናም ደስ ደስ የሚሉ ነገር በነቡሬ ፍቅር ዙሪያም ደስ ደስ የሚሉ ነገር ተፈጥሮ ነበር። ያው እኔ ቪዲዮ አልሰራውላችሁም ትንሽ አመም ስላደረገኝ የሆነች ጉንፋን ቢጤ ነገር ይዞኝ ነበር እና ያው አሁንም አልለቀቀኝም። የምሬ ነው የእናንተ ፍቅር ኮሜንት ላይ ስለምታበረታቱኝ በቃ ኮሜንት ላይ በምትሰጡኝ ሀሳብና አስተያየት በእናንተ ፍቅር ያው እስከነ ጉንፋኔ መጥቼላችኋለሁ። እና ዛሬ ፋሚሊ ተመልሼ መጥቼ ያለው ማለት ነው። ይህንን ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉን። እንዲሁም ከዚህ በፊት ደግሞ ሰብስክራይብ አድርጋችሁኝ ላይክ፣ ሼር፣ ኮሜንት ለምታደረጉኝ ደግሞ እጅግ አድርጌ አመሰግናችኋለሁ። አሁንም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። የምር ደስ ደስ የሚል ነገር ሁሌም ደስ በሚል ነገር ወደ እናንተ እመጣላችኋለሁ። ዛሬ ደግሞ የመጣሁበት ትልቁ ምክንያት ማሪቆስ ነው። ማሪቆስ እኔ በጣም አልናደኛ። ለምንድን ነው የምላችሁ ፊዛ መጥቶልህ፣ ትኬት ተቆርጦልህ፣ በበረራ ቀን እንዴት እንደዚህ አይነት ነገር ታደርጋለህ? አንደኛ አንደኛ ሚዜ አንተነህ የአብሬሽ አንደኛ ሚዜ አንተነህ ለምን እንደዚህ ታደርጋለህ? አልሄድም ምናምን ትላለህ እንዴ! አንተ ምን ሆነህ ነው? መግቢያን ቪዲዮ ስታየት እንደዛ ብላችኋል አይደል? ባይ ዘ ዌይ ፍራንክ ነው። እኔ የምርህ ነው የምላችሁ፣ ተመችቶኛል ማርክ ያደረገበት መንገድ። በቃ ምን ልበላችሁ አብሬሽን በጣም የሚያስደነግጥበት መንገድ እንኳን ለአብሬሽ አይደለም ለኦዲየንሱ፣ ለሁሉም ይህን ቪዲዮን ያየ በጣም የሚያስደነግጥ ነገር ነው ማርክ ያደረገው ነገር። እኔ የምርህ ነው የምላችሁ፣ ከዚህ በፊትም እናቃለን የመጀመሪያ ጊዜ ማርክ እንደሆነ ከዛም ሌሎች ልጆችም እንዳሉ እናቃለን። ግን ይህንን ቪዲዮ ሳ የምሬ ነው በቃ በጣም እንትን ነበር ተኔ ማርክ ላይ በጣም ተራጅበት ነበር እና ወደ በኋላ አካባቢ ሳየው ፕራንክ ነው። ግን የምሬ ነው ምላችሁ ይህንን ሀሳብ ምን ሲል እንዳመጣው እኔ ሊገባኝ አልቻለም። ከምር ብቻ ምን ልበላችሁ ፋሚሊ እና የኛ ውድ ወንድሞች የዩቱብ ድምቀቶች እነ ማርክ ሄኒ፣ እንዲሁም ሙሽሪት እና ሙሽራው ሌለው ሌሎችም ሁላቸውም የሚሄዱት በሰላም እንዲገቡልን ሁላችሁም በዚህ ኮሜንት ቦክስ ውስጥ እየገባችሁ በሰላም ግቡ፣ በሰላም ግቡ፣ በሰላም ግቡ እያላችሁ ትጽፉልኛላችሁ ማለት ነው። በሰላም እንዲገቡ የሁላችንም ጸሎት ነው እና ፋሚሊ የኔን ፊዛ ሪጀስት እንደተደረገ ነግሬያችኋለሁ። መቼም አትሄድም። ኧረ ተው ፋሚሊ፣ ለምን ቆይ፣ አይ እንሄዳለን። ባለፈውም ነግሬያችኋለሁ። ሰብስክራይባችን ገፋ ገፋ አድርጉት። ሁላችሁም ሰብስክራይብ አድርጉ እንጂ እንሄዳለን ብዬ ነግሬያችሁ ነበር። አሁንም እንሄዳለን። ሁላችሁም ሰብስክራይብ አድርጋችሁ እስቲ አበረታቱኝ። ወደፊት ሰብስክራይባችን እንዲሄድ አድርጉት። እንሄዳለን። እኛም ዱባይ ሄደን እንደነሱ እንዝናናለን። ሌላው ደግሞ ሁላችሁም ኮሜንት ውስጥ ቅድም እንደነገርኳችሁ በሰላም ግቡ እያላችሁ ትጽፉልኛላችሁ። ዱባይ ላይ በሚሰሩልን ቪዲዮ እንገናኛለን ማለት ነው። ይመቻችሁ። ወዳችኋለሁ።